ብስሚላህ አሰላቱ አሰላሙ አላ ረሱልላ ለአላሁ ወሰለም አሰላሙ አሌኩም ወረማቱላ ወበረካቱ ውድና የተከብራችሁ ወንድሞች ንድናቸሁ ከ ጋ አልሐምዱላ ዲላይ እንሻላ ዛሬ የተጁድ ትምህርታችንን የምንቀጥል ይሆናል ማለት ነው። አጠር ባለች ትምህርት ማለት ነው። ዛሬ ባላ ፍቃድ እንግዲች የምንማረው የተጁድ ትምህርታችንን እንግዲች አደርሱራቢ ላይ ነው። አደርሱራቢያ ንገን አልጨረስንም። መጀመሪያ መክረጃቸውን አውጥት አይተናል። ከዛ በኋላ መውጫ ቦታቸውን እያንዳንዳቸው ካየን በኋላ ምንድና ያየ ነው ባህሪያቸውን፣ ሲፋቸውን አይተናል። ሲፋቸውን ደግሞ ልክ እንደ መክረጃቸው በጥያቄና መልስ እንዲያየነው ነው። ሁሉ አንድ ሁሩፍ ስንት ሲፋ እንዲያለው፣ ስንት ባህሪ እንዲያለው አይተናል ማለት ነው። ዋናው ነገር የሁሩፎችን መክረጃቸውን ብቻ ማወቅ ሳይሆን ባህሪያቸውን መስጠቱ ነው። አስፈላጊ ያልሆነውን ባህሪ ለሁሩፉ አለመስጠት ማለት ነው። ስለዚህ ዋናው ነገር መክረጅ ላይ ብቻ ሳይሆን ትኩረት ማድረግ ያለባችሁ ሲፋ ላይ ነው። ሲፋ የሁሩፉን ፈትሀ ዶማ፣ ከስራ ስኩን ሲሆን የሚሰጠውን ባህሪ ከመክረጁ ጋር የሚሰጠውን ባህሪ ጠንቅቀን ታወቅ፣ ቀስ ቀስ እያለ በአንድ ጊዜ ባይስተካከል ምንድን ነው በትዕግስት ይስተካከላል ማለት ነፍስያችን ታወቀ ማስናስተካክለው ነገር አይኖርም ማለት ነው። አላህ ያግዘንና ማለት ነው። እኔም ያው እንደናንተ ተማሪ ነኝ። በየጉሩቡም ታጉኛላችሁ። ከዛ በመቀጠል ትናንትና እንግዲህ ስለ ሙተማሲ ላይ ተነ ሙተማሲ ላይ ማለት ማለት እንደሆነ አይተነዋል። በጥያቄና መልስም ተዛ እንደገና ደግሞ የራሳችሁን ምሳሌ ሙተማሲ ላይ ከቢር፣ ሙተማሲ ላይ ሙጥረቅ፣ ሙተማሲ ላይ ሳገር የሚሆኑ ሙተማሲ ላይ የማይሆኑበትን የማይሆኑበትን መንገድና ሙተማሲ ላይ የሊንክ ሁሩፎች እንደገና ደግሞ ተማሲላይ ንሳንገሬ እንደሚሆኑ ከእኔም መረጃ ከእናንተም መረጃ ይዛችሁ መታችሁ አይተነዋል። ዛሬ ደግሞ ባለ አፍቃድ ሁኖ የምናየው ሙተጃኒሳይን ይሆናል። ሙተጃኒሳይን ይህንን ትምህርት ለመማር ዋናው ነገር፣ በጣም ትልቁ ነገር መክረጅን ታወቅ ሲፋ ነው። ሲፋን ታወቅ መክረጅን ታወቅ ይሄ ትምህርት የሚከብደው ነገር የለንም። ወላኪን ግን ተቃራኒ ያላቸውና ተቃራኒ የሌላቸውን ሁሩፎች ታረከዝንና ሲፋውን ማወቅ አንችልም ማለት ነው። እዛ ጋር ያለውን ትምህርት በደንብ አድርገን ተርኪስት አላረግነው እሺ ወደ እንትናቸው ወደ ትምህርታችን ስንገባ ሙተጃኒሳይን ማለት ማለት ነው ተባለ ሙተጃኒስ ማለት በመውጫ አንድ ሆኖ በባህሪ የተለያዩ። ሙተጃኒሳይን ማለት በመውጫ አንድ ሆኖ በባህሪ የተለያዩ። ሙተጃኒሳይን ማለት በመውጫ መውጫ ቦታቸው መክረጃቸው አንድ ቦታ ሆኖ በባህሪ የተለያዩ እነዚህ ናቸው። ባህሪያቸው የተለያየ ነው። መውጫቸውሳ አንድ ቦታ ነው ማለት ነው። እንግዲህ ከአረበኛ ከ28 ሁሩፎች ሙተጃኒሳይን በመውጫ የተለያየ ቦታ ላይ የሚወጡ ማለት ነው። መውጫ ቦታቸው የተለያዩ ቦታ ላይ የሚወጡ ሁሩፎችን አደርሱ ራቢያ ላይ እናስታውሳችሁ ላስታውሳችሁ ማለት ነው። አንደኛ ቋፍና ካፍ መውጫ ቦታቸው የተለያዩ ነው። እንደምታዙ ተዛ ላምና ዶዲ ላምና ዶዲ፣ ከዛ እንደገና ደግሞ ማናማን ኑንና ሮ፣ ከዛ በጡንፈሸፈተን ፋ ማለት ነው። እነዚህ ምንድ ናቸው? ሙተጃ ኒሳን ማ ነው? በመውጫ የተለያየ ቦታ የሚወጡ ናቸው ማለት ነው። እሺ ወደ ዋናው ትምህርታችን ይሄ እንደ ማስታወሻ ክል ያዙትና ወደ ዋናው ክፍላችን ስንገባ ሙተጃ ኒሳይን መዋለት እንግዲህ በመውጫቸው አንዲ ናቸው፣ በባህሪ ግን የተለያዩ ናቸው። ከነዚህ መካከል ሙተጃ ኒሳይን በስንት ይከፈላል? ታን ልክ እንደሙተማሲ ላይን በሱ ወስጥ ይከፈላል። ሙተጃ ኒሳይን ከቢር ሙተጃኒሳይን ሙጥለቅ፣ ሙተጃኒሳይን ሰጊር ብለን እንጠራለን ማለት ነው። ሙተጃኒሳይን ከቢር የሚባለው ሁለቱም በመውጫ ቦታ አንድ የሆነው በባህሪ የተለያዩ ሆነው ሙተሐሪክ ሲሆኑ ወይ ከስራ ወይ ዶማ ሙተሐሪክ ሲሆኑ ማለት ነው። ሙተጃኒሳይን ሙጥለቅ ለመባል እንደገና ደግሞ የመጀመሪያው ሱኩኑ የመጀመሪያው ሙተሐሪክ ይሆንና ቀጡላ ያለው ስኩን ሲሆን ማለት ነው። ልክ እንደ ሙተማሲላይን ያም ይህ በመውጫ አንድ ናቸው በባህሪ ላይ ያያሉ ማለት ነው ስለዚህ ይሄም ምን ይሆናል ሞተጃኒ ሳይን ሞጥለቅ ይሆናል ማለት ነው የመጀመሪያው ሰኮን ሆኖ የመጀመሪያው ሰኮን ሆኖ ወደ የሚቀጥለው ደግሞ ኢትጋም ሲደረግ እሱ ምን ይሆናል ሞተጃኒ ሳይን ሳገር ይሆናል ማለት ነው ኢንሻአላህ ግልጽ ነው የሚመስለኛል የተዋላ ስለም ተባረ በጣም ቀላል ጥያቄ ነው ለምሳሌ እዚህ ጋ ይታያችሁ። ታታ እዚህ ጋር ሙተጃኒሳይን ከቢር እናያለን። ሙተጃኒሳይን ከቢር ማን ነው? ሙተጃኒሳይን ከቢር ማን ነው? ሙተማሲላይን ከቢር ምን ብለን ነበረ? በፈታ በከስራ በዶማ የተሐረኩ ብለን ነበረ። ሙተጃኒሳይን ማለት ምን ማለት ነው? ከቢር ማለት በመውጫ እንዲ ሆኖ በባህሬ የተለያዩ ሁሩፎች እነማን ናቸው? እሺ በመውጫም አንድ ናቸው፣ ዋውና ሚም በባህሬ ሳ፣ በባህሬማ የተለያየ ባህሬ ያላቸው ባህርያቸውን አይተራል። ሀርፍ ዋው ባህሪዋ ምንድን ነው ብለናል? ሀርፍ ዋው ባህሪዋ አንደኛ ጀህር፣ ሁለተኛ ረኸዋ፣ እስጢፋል፣ እንፊታህ። ሀርፍ የሚምሳ ጀህር ጀህርና ከዛሳ፣ ጀህርና እዚጋ ሙታሪክ ስለሆነች ምን ትሆናለይ? በይን እያንላትም ረኸዋ ናት። እዚጋ ስኩን ስለልላ ማለት ነው። ረኸዋ ናት። ከዛሳ እስጢፋል እንፊታህ ናት። ከዛ ይዝላቅ የሚለውን ነገር ብትቶትም ችግር የለውም ማለት ነው። ከዛ ውና ናት ማለት ነው። ስለዚህ ዝጋ። በመውጫ ግን አንዲ ናቸው በባህሪ ግን ተለያዩ። ታቀላችሁ በባህሪ ተለያይተዋል። በመውጫ አንዲ ናቸው፣ በባህሪ ተለያይተዋል ማለት ነው። ስለዚህ ሙተጃኒ ሳይን ምን ይሆናሉ? ከቢር ይሆናሉ። አቀራራቸው ኢዝሃር ነው ማለት ነው። ወማ ተፈራቆ አለዚነ ኡቱ ልኪታበ ኢላ ሚን ባዕድማ ጃአትሁም ልበይነ ስንል እዚ ጋ የተለየ ምንድን ነው? ባህሪያቸውን እንዲያንቀይር መውጫቸውን እንዲወጥ እንዲጠበቅን ሁሉ ወማ ስንል ወማ ወ እንዲሆነ ወማ ወማ ሁሉም ውረቀቅ አድርገን እንቀራለን ማለት ነው። ይሻላል። ትንሽ ደከም ብሎኛል። ያው እንግዲህ ቻሉት እና ወማ ስንል አንዳንድ ጊዜ ሲቀራ እንዴት ሆና ሲፋቸውን ባለማወቅ ወማ ተቀረበል፣ ወማ ተፈረቆ ለዚነ ይባላል። ማን ማን ነው? አንደኛ ወውን አወፈሩት፣ ሁለተኛ ሚምን አወፈሩት፣ ሶስተኛ ታና ፈወሩት፣ ተዛሳ ፋና ወረፈሩት። ማን ለማወፈር? ሯና ቃፍን ለማወፈር ይሄን ያህል ማወፈር አስፈላጊ አይደለም ማለት ነው። ስለዚህ ምንድነው እዚህ ጋር የሚወፍሩት ማን ናቸው? ሯና ቋፍ ብቻ ናቸው። ስለ ባህሪያቸው አይተናል ማለት ነው። ያለ ባህሪያቸው እንዲያንሰጥ ምን ነገ ወማተፈ ወማተፈ ወማተፈ ሮቆ በዚህ መሰለህ ወማተፈ ሮቆ አለዚነ ቱ ልኪታብ እዚ ጋር እንደገና ደግሞ ኡ እንዲያንን ኡ ኡ ኡቱል በዚህ መሰረት መቅራት አለብን ማለት ነው። አለኩልሃል ቅራያቱን በራሳችሁ ተንትሎታላችሁ። እዚ ጋ ማን ነው ሙተጃኒሳይን ከቢራየን ማለት ነው። እሺ፣ ታዛ እንደገና ደግሞ ሙተጃኒሳይን ማንን እናያለን። ሙተጃኒሳይን ማንን ላያሳያችሁ፣ ሙተጃኒሳይን ሳር ማለት ነው። ስለ ሙተጃኒሳይን ሳር ሰፋ አድርጌ ላብራራላችኋለሁ። መጀመሪያ ሙተጃኒሳይን ሙጥላቅ ልጨርስላችሁ ማለት ነው። ትንሽ ሙተጃኒሳይን ላይ ከሰጊር ላይ ስለሚሰፋ ማለት ነው። እሺ ለምሳሌ ሙተጃኒሳይን ሙተጃኒሳይን ሙጥለቅ ሙተጃኒሳይን ሙጥለቅ ማለት ምን ብለናል? በመውጫ በመውጫ በመውጫ አንድ ሆነው በሲፋ የተለያዩ። በመውጫ አንድ ሆነን በመውጫ አንድ ሆነው በሲፋ የተለያዩ። እሺ እነማን ናቸው? እስኪ ለምሳሌ እየቀራን አፏን ጉንፋን ይዞኛል። የው መየኩኑ ናሱ ከልፈሮሽ ልመብሱስ ስንል የው የኩኑ ናሱ ከልፈሮሽ መብሱስ ትንል እዚ ጋ ምን አለ መብ መብ መብ መብ መብ ናሚምና በ በመውጫቸው አንድ ናቸው በባህሪያቸው እሳ ውስጥ የተለያዩ ናቸው ማለት ነው። እዚህ ጋ ሚን ሚዲናን ጀህር ናት። ተዛሳ ራሆዋ እስቲ ፋለን ፊታህ ኢዝላቅ የሚግበለውን ታስገባቸው ኢዝላቅ ከዛሳ ሁና ሁና ናት ማለት በባህሪ ይለያያሉ። ባሳ ሐርፍ ባ ጀህር ነው። ከዛሳ ጀህር ነው። ከዛ ጀህር ነው። ከዛ በኋላ ምንድ ነው? እዚጋ ሸዲድ ያዳን አስገባም። ቃልቃላ ነው። ረሃዋ ልናደርገው ነው። ቃልቃላ ነው ማለት ቃልቃላ ሱራ ሊሆን ነው። ተዛ እስጢፋን እንፊታ ነው ማለት ነው። ስትታሉ ትነግሩኛላችሁ። ስለዚህ ዚጋ ምንዲለው ሞተ ጃኒሳይን ሞጥለቅ ማለት ነው። ሌላው ስንቀራ አሁንም ጥንቃቄ ሀርፈ ካፍን እንዲያንወፍርብን ያለ ባህሪያቸውን እንዲያንሰጥ ለምሳሌ የሚቀራ ቀራር ያሳያችሁ ማለት ነው። ከእኔ የተሻለ አርጋችሁ እንዲትቀሩ ለምሳሌ ሀርፈ ካፍን በቋፍ መውጫ መውጣ ማውጣት ሀርፈ ካፍን የውማ የኩኑ ናሱ ከልፈሮሽ መብሱስ ከ ከማለት ማለት ይህ አጥንት ስጋማው ላይ ነው። ለ ወላኪን ግን ነው ከ ከልፈከልፈ ወላ ከልፈ ልፈ ከጧ ፋ ሙኸፈፍ ነው። ካፍ ሙኸፈፍ ነው። ላ ሁሉ መረቀቅ ነው ማለት ነው። ስለዚህ እንዴት አድርገን እንቀራለን? ተን የተሻለ አድርጋችሁ ቁሩ። የውመ የኩኑ አናሱ ከልፈሮሽ መብሱስ በዚህ መሰረት ትቀራላችሁ። ሞተጃኔሳይን ሞጥለቅ እዝጋ አሳዩችው ማለት ነው። በዚህ መሰረት ሌላ ይዛችሁ ትመጣላችሁ። ልክ እንደሙተማሲላይን ለ እዝጋም ይሄው በመካከላቸው ደግሞ አሊፍ ስኩን ዋው ስኩን ያ ስኩን ታለባቸው ምን አንልም ሞተጃኔሳይን ሙጥለ ከቢር ሳር አንላቸው ማለት ነው። እሺ በትግሉ ሙተጃኒሳይን ሙተጃኒሳይን ሙተጃኒሳይን ሳር የሚሆኑ ሁሩፎች ሙተጃኒሳይን ሳር የሚሆኑ ሁሩፎች ማንና ማን እንዲ ላይ ሲመጡ ሰባት ናቸው። ሙተጃኒሳይን ሳር የሚሆኑ ሁሩፎች ማንና ማናቸው? ሰባት ናቸው። እንቁጠራቸው። አንደኛ ዛልና ዞ ዛልና ዞ ጠረፈሊሳን በመውጫ አንዲ ናቸው። ዛልና ዛል ና ዞ እነዚህ ሁሩፎች አንድ ላይ የተመጡ ምንጊዜም ቢሆን ሙተጃኒሳይን ሰር ይሆናሉ ማለት ነው። ሁለተኛው ዛልና አፋን ዳልና ታ ዳልና ታ ዳል ና ታ እነዚህ ሁሩፎች አንድ ላይ የተመጡ ምንጊዜም ቢሆን ምን ይሆናሉ? ሙተጃኒሳይን ሙተጃኒሳይን ሰር ይሆናሉ ማለት ነው። ሶስተኛው ታና ዳል ታና ዳል እነዚህም ተመጡ ምንድን ነው ምንጊዜም ቢሆን ሞተጃኒ ሳይን ሳግሬ ይሆናሉ ማለት ነው። እንደገና ሐርፍ ሳና ጦ ሳና ጦ ሳና ጦ አፏን አፏን አፏን ሐርፍ ታና ጦ ታና ጦ ተሳስቻለ ሳ እንዲያትሉ ሐርፍ ታና ጦ ታና ጦ ሞተጃኒ ሳይን ሳግሬ ምንጊዜም ቢሆን ሙጥለቅ ከቢር ሳግሬ አይሆንም። ሙጥለቅ ከቢር አይሆንም አለው። ምንድ ነው ሳዊራ የሚሆኑት አለው። ከዛ አምስተኛው ማነው? ሳና ዛል፣ ሳና ዛል፣ ሳና ዛል ተዛ እንደገና ስድስተኛ ባና ሚም፣ ባና ሚም፣ ባና ሚም ሰባተኛ ኦና ታ፣ ኦና ታ እነዚህ ሁሩፎች ሲመጡ ምንጊዜም ቢሆን ሙተጃኔሳይን ሰር ይሆናሉ ማለት ነው። ወላኪን ግን ጦናታ ሲመጡ እና ታ ሲመጡ ለምሳሌ ሱሮቱል አልማኢዳ ላይ 28 ላይ ታገኙታላችሁ ማለት ነው። ታና ጦ፣ ታና ጦ እንዲ ላይ ተመጡ ምንድ ነው የሚሆኑት? ስንቀራቸው ኢድጋም ናቅስ ነው የምንላቸው። ኢድጋም ናቅስ አድርገን ነው የምንቀራው። ታና ጦ እንዲ ላይ ተመጡ ለምን ገብታችሁ ማየት ትችላላችሁ። ታና ጦ አንድ ላይ መጥተዋል። ጦ ሐረካ ያላትም ታ በዛው በሐረካ ሸድ ያላትም። ወላኪን ግን ለምንድን ነው ተተባለ፣ ታ ጦን መሸከም አትችልም። ታ ጦን መሸከም ስለመታችል ኢድጋም ናቅስ አርገን እንቀራታለን። አለው ማየት ተፈለጋችሁ ሱረቱን አልማኢዳ 28 ላይ ታገኙታላችሁ። አለው ነው ከዛ እንደገና ደግሞ ሀርፍ ሳና ሀርፈ ሳና ሳና ዛል ሲመጡ ወቅፍ ላይ ምንድን ነው ስና አያይዘን ስንቀራ አያይዘን ስንቀራ ሙተጃኒሳይን ምን ይሆናሉ? ሰግር ይሆናሉ። ስናቆም ደግሞ በሳ ስናቆም ከሚቀጥለው ከቀድሞ ተመጣው ሁሩፍ ጋራ ነው የምናስባት ማለት ነው። ግልጽ ነው። ሙተጃኒሳይን ሰግር የሚባሉት ማን ማናቸው? ዛልና ዞ። ለምሳሌ ሱረቱል ሰበ ላይ ሱረቱ ሰበ ላይ ቁጥር 64 ኢዘለሙ ኢዘለሙ ስትሉ እዛ ጋር ሱረቱል ገብታችሁ ማየት ትችላችሁ። ሱረቱል ሰበ ላይ ማለት ሰበ ላይ 64 ላይ ኢዘለሙ ስንቅር ስንቀራ እዛ ላይ ስንቀራ ዛል ሐረካ የላትም ወደ ዘ ተጨፍልቃለች ማለት እንዲሁም ዳል እናታ ደግሞ ሱረቱል አልበቃራ ላይ 256 እዚሁ ቅርብ ላይም አለላችሁ። ለምሳሌ ወቆተበየን ወአፋን ቆተበየን ቆ ቆተበየን ስንም ሱረቱል አልበቃራ ላይ 256 ላይ አለላችሁ ማለት። ሁለተኛ ይሄ የው ተነዙ ውጭ አይመጣም። ሶስተኛ ዛ ታና ዳል ታና ጣ ታና ዳል እንደዙ ሙተጃኒሳይን ሰግር ይሆናሉ። እንዲሁም ታና ጦ ሙተጃኒሳይን ሰግር ይሆናሉ። ታና ዛል ሙተጃኒሳይን ሰግር ይሆናሉ። ባና ሚም ሙተጃኒሳይን ሰግር ይሆናሉ። እንዲሁም ታና ጦ ናታ ኢድጋም ናቅስ ይሆናሉ ማለት ነው። እሺ አንድ ምሳሌ ልስታችሁ። እዙ ላይ ሱረቱልማል ላይ ሱረቱል ማል ላይ ይሰጣችሁ መሰላችሁ ሱረቱል ካፊሩ ላይ ማለት ሱረቱል ካፊሩን እናሳያችሁ። ለምሳሌ ቁጥር ስንት ላይ? ቁጥር አራት ላይ ቁጥር አራት ላይ ወላ አፏን ወላ አና ዓቢዱ ማ አበቱም ስንል ወላ አና ዓቢዱ ማ አበቱም ስንል እዚጋ ማናለች? ዳልናታ ዳልና ዳል ወዴታ የተጋሙ ሆና ላይ ተጨፍልቃለች ማለት ነው። ስለዚህ በዚህ መሰረት የራሳችሁን ምሳሌ ይዛችሁ ትመጣላችሁ ማለት ነው። ይመስለኛል፣ በጣም ቀላል ነገር ነው። ለምን ሲፋቸውን ተምረናል፣ መረጃቸውን ተምረናል፣ ተቃራኒ ያላቸውን፣ ተቃራኒ የሌላቸውን ተምረናል ማለት ነው። ከዛ አላሁ አለም፣ ምናልባች ከንግግሬም ስተታለ፣ በራሳችሁ እንግዲሽ ከሌላ ቦታ ስታገኙ ታርሙታላችሁ ማለት ነው። እኔም እንደ እናንተ ተማሪ ነኝ። በራሳችሁ እያስተካከላችሁ ለመክፈቻ ያክል ተሆናችሁ ዘንዳ ነው እንጂ ብዙ የሚያክል እውቀቱ የለኝም ማለት ነው። እንደ ያለችኝ ነገር ላካፍላችሁ ብዬ ነው እንጂ ለሚዲያም ራሱ መበቃ ሰው አይደለሁኝም። ወላኪን ግን ከዚህ ከንግግሬ ብዙ ስህተት ይኖረዋል። ከስህተቱ ደግሞ ሌላ ሰው ያስተካከላችኋል። ተዝጋ ስህተት አለው ተተባላችሁ ይሄ ስህተት እንዳለው አድርጋችሁ እውነታውን ነገር እዛ መያዝ አለባችሁ ማለት ነው። ለማንኛውም ንግግራችሁ ደግሞ ማን ነው መረጃ ስትባሉ የምኑጀዘሪ በምኑጀዘሪ መዛሀብ ነው እየተማማሪ ያልነ ነው እሱ ነው መረጃ የሚሆናችሁ ማለት ነው። ከዚህ ደግሞ ከእኔ ንግግር ስህተት አለው ደግሞ ከሸሆ ሳይሆን ከኔ ንግግር ስህተት አለው እነዛ የሚያብራሩ ሰዎች በትክክል ያብራሩት ናቸው ማለት ነው። ይህኔን እንዲተማሪ አድርጋችሁ ነው የምትይዙት። ለምን ለሚዲያ የምበቃ ሰው አይደለም፣ ግን የሆላኪን ያው ከጊዜም አንጻር ደርስም ተሰታተን ተጠናንተንም ስለማይበቃ እንዲሁ በዙም ቻናሌን እንትን ልበልብ ብዬ ነው እንጂ ለሚዲያም በቃ ሰው አይደለሁኝ ማለት ነው። ሪከርድ ይበዝቶባቸዋል። ጠንክሮ በርቱ። ይሄን ነገር ትኩረት አድርጋችሁ ተያዛችሁት ቁርአን በጣም እየቀለለ የሚሄደው ማለት ነው። እንዲሁም ምናልባች ነፍስ እያችሁን እራሱ ተፈተሻችሁ ቃይዳ ቷል ኑራን እስካሁን ተገ ድረስ ተቀራችሁትና አሁን ይህን ተጁዱን በተጁድ እንደዛ አድርገን ተቀራ ነው ምን ያክል እውነት ነው። ምን ያክል ለውጥ አገኛችሁ? ምን ያክል የሁሩፎች መውጫ ቦታቸውን ነበር የምታውቁት ማለት ነው። ከዛ ሳኔ ዘንድ ያላችሁ ልጆች ማለት ነው። አሁን ሴፋቸውን ስታውቁ፣ ተቃራኒያቸውን ስታውቁ፣ ምን ያክል ነፍስያችሁ እንዲገመገማችሁ ያው ራሳችሁ ታውቁታላችሁ። ማለት ምን ያክል የተደበቀ ትምህርት እንዳለ ማለት ነው። የተደበቀ ትምህርት ማለት ያላወቅ ነው ትምህርት እኔ በተጠቀምኩትበት ነው። እናንተ ተጠቀሙበት። አሰላሙ አሌይኩም በድጋሚ ወራህመቱላሂ ወበረከቱ።